ዩኒቨርሲቲዎች ከመደበኛ መማር ማስተማር ተልእኮ በተጨማሪ በምርምር በቴክኖሎጂ ሽግግር እና በማህበረሰብ አገልግሎት ተጨማሪ ስራዎችን ያከናውናሉ። የጂንካ ዩኒቨርሲቲም ከተቋቋመ ከ2010 ዓ ም ጀምሮ ይህንን አገልግሎት በስፋት እያስቀጠለ ይገኛል። ዩኒቨርሲቲው የተቋቋመበት አካባቢ እምቅ የተፈጥሮ ጸጋ ያለበትና ቱባ ባህል የሚገኝበት በመሆኑ ይህንን እድል በመጠቀም በዘርፉ የምርምር ሥራዎችን ማካሄድ እንደሚያስፈልግ የኢፌዴሪ ትምህርት ሚኒስቴር የአስተዳደር ዴስክ ኃላፊ አቶ አብዱልናስር አሳስበዋል። ኃላፊው አዲስ ወደ ተቋሙ የተሾሙትን ፕሬዝዳንት ከተቋሙ ማኔጅመንት አካላት ጋር በማስተዋወቅ በይፋ ወደ ስራ እንዲገቡ በተዘጋጀ መድረክ ላይ ተገኝተው የጂንካ ዩኒቨርሲቲ ከመንግስትና ከህዝብ የተጣለበትን ኃላፊነት በአግባቡ መወጣት አለበት ብለዋል። የተቋሙ ማኔጅመንት አባላትና አጠቃላይ አመራርና ሰራተኞች ከአዲሱ ፕሬዝዳንት ጋር በመቀናጀት ለተሻለ ውጤት መስራት እንዳለባቸውም መልእክት አስተላልፈዋል። ከትምህርት ሚኒስቴር በኩል ለዩኒቨርሲቲው አስፈላጊ ድጋፎች እንደሚደረጉም ኃላፊው ገልጸዋል። የቀድሞ የጂንካ ዩኒቨርሲቲ ፕሬዝዳንት ዶክተር ኩሴ ጉዲሼ እንደገለጹት ተቋሙ በተለያየ መስክ ዘርፈ ብዙ ስራዎችን ሲያከናውን መቆየቱን አብራርተዋል። የተሾሙት ፕሬዝዳንትም በቀጣይ ትኩረት ሰጥተው የተያዙ ሥራዎችና ሌሎችንም አጠናክረው መቀጠል እንዳለባቸው ዋና ዋና ጉዳዮችን በዝርዝር አቅርበው የጋራ ልምድ ልውውጥ አድርገዋል። የስራ ርክክብም ፈጽመዋል። የዩኒቨርሲቲው ማኔጅመንት አባላት አዲስ ከተሾሙት ፕሬዝዳንት ጋር በጋራ መደጋገፍና ቅንጅት ለተሻለ ውጤት እንደሚሰሩ አስተያየታቸውን ሰጥተዋል። አሪዞን ዋና አስተዳዳሪና የዩኒቨርሲቲው ቦርድ አባል አቶ አብርሃም ማታ፣ ተቋሙ ለአካባቢው ማህበረሰብ ለውጥ እየሰራ እንደሚገኝ ገልጸው ይህንን አጠናክሮ መቀጠል አለበት ብለዋል። አዲስ የተሾሙ ፕሬዝዳንት ጠንክረው እንዲሰሩ በቦርዱ በኩል ድጋፍ እንደሚደረግም አረጋግጠዋል። ዩኒቨርሲቲው የያዘውን ተልዕኮ በአግባቡ እንዲወጣ ተክተው እንደሚሰሩ አዲስ የጂንካ ዩኒቨርሲቲ ፕሬዝዳንት ሆነው የተሾሙት ዶክተር ዮሐንስ ይትባረክ ገልጸዋል። በተለይ የምርምር ስራዎች ችግር ፈቺና ውጤታማ ሆነው ለዜጎች ለውጥ እሴት እንዲጨምሩ ይደረጋል ያሉት ዶክተር ዮሐንስ ሰላማዊ የመማር ማስተማር ስራው ያለምንም ችግር እንዲቀጥል ትኩረት እንደሚሰጥም ተናግረዋል።